መሮን ስሙ ተደጋግሞ ስለምነሳ ነው እንደዚህ ያልኩት። ስሙ በግለሰብ ደረጃ ከግለሰብ ጋር ለመያያዝ መሞከር ጥሩ አይደለም ለማለት ባለወ የምለውን አስተሳሰብ ነው። ዋና ችግሩ አሁን ልክ እንደ ድሮ የሚያስቡ አሉ። ሩም እንደ ጃዝማች አርማ ይዤ አለ ወይንም ፎቶግራፍ ለጥፌ አልድም። ምክንያቱም ያ ስርዓት በትግል የተወገደ ስርዓት ነው። ጨቋኝ ስርዓት ነው። መንግስቱ ኃይለማርያምን በተመሳሳይ አፄ ሚኒሊክም ቢሆን በግማሻቸው ጉራጌና ኦሮሞ ናቸው እና ለአማራ የመስጠቱ ጉዳይ ከምን የመነጨ ነው? ይህንንስ ጉዳይ ለአንድ ማህበረሰብ ብቻ መስጠት ተገቢስ ነው ወይ?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 ተነስቶ የህገወጥ ስራ ሊሰራ እንደምችል እየተገነዘብን ነው። ያንን እንግዲህ የመንግስት ኃላፊነት ነው፣ ያንን ሰላምን ማስጠበቅ የህዝቡን ሰላም ማስ አሁን የህዝቡን ሰላም ማስጠበቅ ሳይሆን፣ አንዳንድ አካባቢ የሰራዊቱ አባላት አልፎ አልፎ የህዝቡን ሰላም እየነሱ ነው። ይሄ አግባቢ የለውም ነው የምንለው። ኮማንድ ፖስቱ ከዛ ተነስቶ መዋቅሩ፣ አስተዳደሩ ኖርማል ስራውን ሰርቶ የህዝቡን ሰላም ቢያስጠብቅ የተሻለ ይሆናል ነው የምንለው እኛ። ስለዚህ ጃልመሮ የሚያዩት እንደ አንድ ግለሰብ ነው እንጂ መሮን ስሙ ተደጋግሞ ስለምነሳ ነው እንደዚህ ያልኩት ግለሰብ ደረጃ ከግለሰብ ጋር ለመያያዝ መሞከር ጥሩ አይደለም ለማለት ነው። ድሮ በትግል በነበርንበት ጊዜ እኛ የግለሰቦችን ወይም የመሪዎችን ስም አንስተን ወይንም ህዝቡም እንደዚህ የሚያነሳበት ሁኔታ አልነበረም። ድርጅትን እንደ ድርጅት ነው የሚያነሳው፣ መዋቅሩን ነው እንጂ ግለሰቦች አይደለም ለማለት ነው። ስለዚህ ከውጭ አልመሮን እንደ ኦመግ ማንሳት ተገቢ ነው ማለት ነው በእርስዎ ንግግር ወይስ ምንድን ነው ማለት ነው? አሁን ከመሮ ጋር አሁን ምንም በማዋቅር የምንገናኝበት የለንም እኛ እና ከመሮ ጋር በአሁኑ ሰዓት። እሱ የታጠቀ ቡድን መሆኑ ነው የምንሰማው፣ ታጥቆ እንደምንቀሳቀስ ነው ከእሱ ጋር ያሉ ሌሎች ሊኖሩ ይችላሉ። ምን ያህል እንደሚሆኑም ከኛ ጋር ምንም እንትን የላቸውም። ባለፈው ጊዜ የኦሮሞ ነፃነት ግንባር በቀጥታ አሁን የሚመራው የሰራዊት እንደሌለው ሊቀመንበሩም ገልጸዋል፣ ተናግሮታል ያንን ደጋግመን እንደዚህ ሚዲያ ላይ ማንሳቱ አግባብም አይመስለኝም። ኦሬዲ ያለቀ ጉዳይ ነው ማለት ነው። እኛ ሰላማዊ ትግል ላይ ነው ያለ ነው መልካም በሰላማዊ መንገድ በምርጫ ተሳትፈን ተወዳድረን ለማሸነፍ እየታገለ ነው። ሌላው ከኦነግ ጋር ተያይዞ የሚነሳው ታላቋን ኦሮሚያ የመስረት ህልም አላቸው ተብሎ ባለፉት አምሳና ስልሳ ዓመታት በተደረገው ትግል ይህ ህልም ያላቸው ተብሎ ይነሳል። የኦነግ ከስሙ እንደምንረዳው የኦሮሞ ነፃነት ግንባር ነው። ለኦሮሞ ህዝብ ለኦሮሞ ወጣት ወይም ላለው ታሪክ ባህል ነፃነትን ማጎናፀፍ ነው ወይም ደግሞ የሚጨቁኑ ነው ተብሎ የሚታሰበውን ቡድን መከላከል ነው ብዬ አምናለሁ። እሱን በሰላማዊ መንገድ ታላቁ ኦሮሚያ የመስረት ሀሳብ ከምንድን ነው የመለጨው? ታላቁ ኦሮሚያ ማለት ብዙ ሰዎች አንዳንድ ካርታዎች አውጥተው ኦሮሚያን ብቻዋን ገንጥሎ ታላቋን ኦሮሚያ የመስረት ሀሳብ አላቸው ይሏቸዋል። ታላቋ ኦሮሚያ የሚባል ነገር የለም። እኔ ኦሮሚያ ነው የማውቀው። ታላቋ ኦሮሚያ ምለው ምናልባት ከየት እንዳመጡ አላውቅም። እንደዚህ አይነት አባባል ወይም ፍሬዝ የሚመጣው ልክ አሁን ታላቋ ሶማሊያ እንደምባለው አይነት ከሆነ በጣም ትልቅ ስህተት፣ ምክንያቱም ከሌላ አካባቢ ክሌም የምናደርገው ተሪተሪ ያለን የኛ ከዛም ከዛም ከዛም የመጣ ተሪተሪ አንድ ላይ ታላቅ ወይንም ኢምፓየር የመመስረት ወይም ታላቅ ግሬት ኦሮሚያ የሚባል የምንመሰረትበት እንትን የለንም ። ኦሮሚያን ነው አንድ ኦሮሚያ ነው አንድ ኦሮሚያ ነው የምናገው። ሁለት ኦሮሚያ የለም። ኦሮሚያ ደግሞ ኦሬዲ ካርታዋ ታውቆ ኦሬዲ መንግሥት ሆነዋል ኦሮሚያ ስቴት። ያ መንግሥት ያ ስቴት ሙሉ በሙሉ ራሱን ማስተዳደር የሚችልበት ሁኔታ፣ ራሱን በራሱ የራሱን ጉዳይ በራሱ የመወሰን መብት እንዲረጋገጥለት ነው የኦሮሞ ነፃነት ግንባር የሚታገለው። መልካም ከሌሎች የኦሮሚያ ውስጥ ከሚንቀሳቀሱ ፓርቲዎች ጋር ያላችሁ ግንኙነት ምንድን ነው የሚመስለው? በአሁኑ ሰዓት አንዳንድ ስምምነት ውስጥ ሲካሄዱ እናያለን፣ አንዳንዴ ደግሞ እርስ በእርስ በመግለጫ መጎነታተል አይነት ነገሮች እናያለን። በተለይ ከመድ መንግስት ጋር ምንድን ነው ያላችሁ ግንኙነት? ደህና ነው። ጥሩ ጅምር ነው። ውይይቶች የተካሄዱ ነው አንዳንድ መምህሮን ደግሞ አንደርስታንዲንግ ተፈራርመናል። ኮድ ኦፍ ኮንዳክት አብረን እንዴት አድርገን መንቀሳቀስ እንደሚገባን በሰላማዊ መንገድ፣ በሰለጠነ መንገድ አብረን ለመንቀሳቀስ አንዱ ሌላውን ካለመወንጀል ወይም ከመጠላለፍ ተቆጥቦ አንዱ በሌላው ላይ ፕሮፓጋንዳ መንዛትን እንዲያቆም እና በተለያዩ ጉዳዮች ላይ ተስማምተን በፌዴራሊዝም ጉዳይ፣ በሰላሙ ጉዳይ፣ በተለያዩ ጉዳዮች ላይ የምለውን አስተሳሰብ ነው። ዋና ችግሩ ሁን ልክ እንደ ድሮ የሚያስቡ አሉ። ለምሳሌ ባጭሩ ለመናገር እነ አፄ ምንልክ እነ አፄ ኃይለ ሥላሴ አብሶሉት ሞናርኪ ነበሩ። ፈላጭ ቆራጆች ናቸው። ከኦሮሞም አካባቢ ባለባቶች ይኖራሉ። አልፎ አልፎ የታወቁ ደጅ አዝማሾች፣ ራሶች አልፎ አልፎ ይታያሉ። እነዛ ግለሰቦችና ያ ስርአት የሚወደስ አይደለም። አብሶሉት ሞናርኪ ማለት በጣም ፈላጭ ቆራጭ፣ ሀገሩም ህዝቡም የንጉሱ የንጉሳውያን ቤተሰብ ንብረት በነበረበትና በሆነበት ሁኔታ እንደዛ አይነት ስርዓትን ማቀንቀን በፍጹም ከዲሞክራሲ ጋር የሚሄድ አይደለም። ያንን ስርዓት እያቀነቀን ዲሞክራሲ እንገነባለን ብለን መገመት ፍጹም አይቻለም። በዛም ማይንድ ማለት ነው፣ በዛም ማይንድ ሴት ስለ ዲሞክራሲ ማውራትም አይቻለም። ያ እንግዲህ አሁንም ወደኋላ እኛ ወደኋላ ይህን አይደለም አሁንም ወደ ኋላ የሚያዩ ወደ ነበርንበት የዛሬ 44 ዓመት በፊት ወደ ነበርንበት ሁኔታ የሚመልስ የሚመስል እንቅስቃሴዎች አለው። ስለዚህ የግድ ያ መሆን የለበትም። ህዝቡ ታግሎ የገረሰሰው የፊውደል ስርዓት አብሶሉት፣ ፍጹማዊ የሆነ የፊውደል ስርዓት የተገረሰሰው በ66 ነው ሁሉም ተባብሮ ነው የገረሰሰው። ኦሮሞም አማራም፣ ወጣቶች፣ ተማሪዎች ከሰራዊቱም ከፖሊስ ሰራዊት ከጦር ኃይል ከፖሊስ ሰራዊት ሁሉም ተነስቶ የገረሰሰውን ዛሬ የተመልሰን እዛ ቦታ ላይ ማየት ትንሽ አሳሳቢ በመሆኑ የግድ ማንሳት ይበጃል ማለት ነው። አስተያሰቦች ናቸው። ዋናዎቹ አስተያሰቦቹ ናቸው መዛና አስተሳሰቦች አንቀበልም። ስለዚህ ይነሳል ማለት ነው። ታሪክ ተያያዥነት ስላለ መልካም። እነዚህ አስተሳሰቦች፣ አሁን ያሉ አስተሳሰቦች እንዳሉት የንጉሳዊ ስርዓት በስልሳ ስድስት ሲገረሰስ፣ ከዚ በኋላ የመጣውም የደርግ መንግስት ወይም ወታደራዊ ስርዓት ነው። በአሁኑ ሰዓት ወደ ንጉሳዊ ስርዓት እንመለስ ብሎ የሚያስብ የፖለቲካ አመራር ወይም የማህበረሰብ ክፍል አለ ብለው ያምናሉ። እንደዛ ብለው በወረቀት ላይ ባያረጉም ከእንቅስቃሴያቸው መረዳት ይቻላል። ከእንቅስቃሴያቸው ከመፈክሮቻቸው፣ ከድርጊታቸው ይታወቃልምሳሌ ጥቀሱልኝለምንነገር ለምን ለምን ደጋግሜ ይናገራለሁ። ለምሳሌ አልኩ አፄዎቹን ማወደስ ምን ማለት ነው? እያየን በአደባባይ እኮ እያየን ነው። አርማቸውን ፎቶግራፋቸውን ሁሉ እየለጠፉ የሚሄዱበት ሁኔታ እያየን ነው። ግልጽ ግልጽ ነው። አሁን እኔ አንድ የኦሮሞ እንደጃዝማች አርማ ይዤ አለ ወይንም ፎቶግራፍ ለጥፌ አለድም። ምክንያቱም ያ ስርዓት በትግል የተወገደ ስርዓት ነው። ጨቋኝ ስርዓት ነው። ያንን ጨቋኝ ስርዓት ማራገብ ተገቢ አይደለም ብለን ነው የምንገምተው እና በፖለቲካ ፕሮግራም ምን የመሰለ ቆንጆ ስለ ዲሞክራሲ የሚያወራ ነው። ወረቀት ላይ ያለው መሬት ላይ ያለው ደግሞ ሌላ ነው። ያ አይጣጣምም፣ አያስከድም። እሱን ወደኋላ ትተን አዲስ ስርዓት፣ ዲሞክራሲያዊ ስርዓት፣ በእኩልነት ላይ የተመሰረተ ስርዓት፣ ፍትሃዊ የሆነ የሀብት ክፍፍል፣ የስልጣን ክፍፍል አንድ የሚያረገንን በእኩልነት ጠረጴዛ ዙሪያ ቁጭ ብለን መመስረት የምንችልበት ላይ ማተኮሩ ነው የሚሻለው። እንደው የፈጸሙትን መልካም ነገርም የፈጸሙትን መጥፎ ነገርም ማንሳቱ ይሻላል እንጂ ታሪክን ወደኋላ ትቶ ቀደም ሲለ እርሰው እንደነገሩ ታሪክ ሂደት ነው ብለውኛል። እነዚህን ነገስታትን መተው በራሱ ከነሱም መልካም ነገር መማር ካለ መልካም፣ መጥፎም ነገር ካለ ከመጥፎ መማር አለበት አዲስ ትውልድ ጎደሎ ላይ አያደርግም ወይ? አሁን ሰው በሚሉ ደረጃ ይሄ የእነሱን አርማ ይዞ መንቀሳቀሱ ምናምን እንደ ስህተት የሚቆጠረው ለመልካም ነገርም ለክፋት ነገርም ብንጠቀምበት ምንድነው ችግሩ? ለዛሬው ምንም የሚጠቅመን ነገር የለም። ሁሉም ነገር ጊዜ አለው የሚያስፈል ሁሉም ነገር በወቅቱ ነው አስፈላጊና ና ንገብጋቢ ሆነው የሚመጣው። ለምን አስፈላጊ ሆነ? በአሁኑ ሰዓት ያንን ማራገቡ ስ ታይም ስለ ዲሞክራቶች ለሰው ልጆች መብት ስለታገሉ ሰዎች የታገሉትን ሰዎች ለምን ምሳሌ አናደርገው? ጥሩ ነገር የምንገነባ ከሆነ ጥሩ ስርዓት ለመገንባት የምንራመድ ከሆነ ለዛ ተምሰሌት የሆኑትን ሰዎች እና መሪዎች እንደነ ማህተመ ጋንዲ ከዓለምም ከኢትዮጵያ ውስጥም ደግሞ የታገሉ ለዚህ ለነፃነት ለዲሞክራሲ ለሰው ልጆች መብት የታገሉ ብዙ አሉ፣ ብዙ ጀግኖች አሉ። ለምን ምሳሌያዊ ያልሆኑ ነገሮችን ይዘን እንቀሳቀሳለን? አስፈላጊ አይደለም። ያለፈውን ታሪክ ደግሞ የምናነሳው አንደኛው በደሎች ተፈጽመዋል ብለን እናምናለን። እነዛ በደሎች እየተወገዱ አንድ በአንድ እየተወገዱ እየሄዱ ነው። ወደኋላ የመልሰን የሚመልሰንን ግን አንቀበልም ነው። ለምንድን ነው ዛሬ የዛሬ አደረጃጀት አሁን የተለያዩ የፖለቲካ ድርጅቶች የተፈጠሩት ካለፈው ታሪክ ነው፣ ካለፈው ታሪክ ካለፈው ሂደት የተወለዱ ናቸው። ያ ስርዓት፣ በዛ ስርዓት ውስጥ የነበረው ጭቆና ነው እነዚህን ድርጅቶች የፈጠራቸው። የተነሱ ጥያቄዎችም አሉ ብዙ፣ የራስን እድል በራስ የመወሰን የብሄር ጥያቄ፣ የተለያዩ ጥያቄ፣ የማንነት ጥያቄ የተነሳው ካለፈው ከነበረው የታሪክ ሲተት ነው። ለዛ ነው ያ ሁሉ የሚነሱ ተያያዣልነት አለው የምንለው፣ ለዛ ነው። ያንን ግን ለማስቀረት ወደኋላ ትተን ለመሄድ መግባባት ያስፈልጋል። በታሪክ ላይ መተማመን ያስፈልጋል። እሱ እንዴት ነው አሁን በታሪክ ላይ መሰረት ያደረጉ እነዚህን ስርዓቶች ወይም እነዚህን ታሪኮች መሰረት ያደረጉ የፖለቲካ ፓርቲዎች፣ ምሁራን፣ ተቋማት አሉ እዚህ ሀገር ቀደም ሲል ምርሰው እንደነገሩ ማለት ነው። እንዴት ነው እነዚህን ትተን ተሻግረን አዲስ ሀሳብ አምጥተን በአዲሱ ሀሳብ ላይ መነጋገር ምንችለው። ባለፈው ላይ መተማመን የመጀመሪያው እንዳርኮ፣ ያለፉት ታሪኮች እውነታዎች አሉ። እነዚህ እውነታዎች ላይ ስምምነት ያስፈልጋል። ታሪካዊ ሂደቶቹ ላይ አንዳንድ ጊዜ አሁን እንደምታየው ክደት አለ። ይሄ ማለት ያለመቀበል አንዱ የሚያመጣው ታሪክ ሌላ ነው። ሌላ ደግሞ የሚያመጣው ያንን ታሪክም ዲና የሚያደርጉ አሉ። ኢትዮጵያ ውስጥ ብሄር የለም ጭቁና መል ነበረ የሚሉ አሉ። የሚያጋጥሙ አሉ። አጋጥመው ስቲል ቱዜ እና መተማመን ያስፈልጋል። ነበሩ ያለፉ ስርዓቶች ጨቋኝ ነበሩ። ያ ጨቋኝ ስርዓት እነዛ ጨቋኝ ስርዓቶች ተወግደው ከዚህ በኋላ ሁሉም ህዝቦች በነፃነት አብሮ በእኩልነት አብሮ የምኖርበትን ስርዓት መገንባት አለብን ተብሎ ቁጭ ብሎ መነጋገር ያስፈልጋል። እንደው ሁል ጊዜ ውስጥ ላይ ያለ አንድ ጥያቄ ልጠይቅዎት አቶ ቀጄማ፣ በአብዛኛው ነገስታቱ ጉዳይ ሲነሳ ለአማራ የመስጠት ነገር ይስተዋላል። ምሳሌ ራሳቸውን አፄ ኃይለስላሴን ብንመለከታቸው በብሔራቸው ኦሮሞ ናቸው ተብሎ የሚነገሩ ናቸው። ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ።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 ስለ ነገስታት ስናነሳ ለአማራ ብቻ የሚል እኔ በእኛ በኩል የለም። እንደዚ አይነት ናሬቲቭ የለም። በነገራችን ላይ አማራ እንደ ጨቋኝ አማራ እንደ ሕዝብ ጨቋኝ ነው ብለንም አናቅም፣ እንደ ሮሞ ነፃነት ግንባር ማለት ነው። በዚህ ሀገር ደግሞ ነገስታት የተፈጠሩት ከአማራ ብቻ አይደለም። እነ አፄ ዮሐንስ እኮ ከትግራይ ነበሩ። እነራስ ሚካኤል ስውል ከዛ በፊትም የነበሩ ማለት ነው። ከትግራይም ነበሩ ከአማራም፣ በአብዛኛው ከአማራ ሊሆን ይችላል። በተለይ ያለፉት መቶ መቶ ሀምሳ ዓመት አካባቢ እስከ ቅርብ ጊዜ ድረስ ከአማራ አብራክ ወጣን የሚሉ የገዢ መደብ ነው የምንለው እኛ ገዢ መደብ እ ነገስታቱን አሁን አንልም። ገዢ መደብ ምገርምህ ምንም እንኳ ሌላ እንትን ብኖረው ከሌላ ብሔር ቅልቅል እንኳ ብኖረው ራሱን አይደንቲፋይ የሚያደርግ እንደዛ ካልሆነ ከሶሎሞናውያን በተለየ ከሰሎሞን ዘር ከእስራኤል ዘር የመጣ የሚኒሊክ ቀዳማዊ ሚኒሊክ የሚባለው ከዛ ጋር ተያይዞ አፈታሪክ ነው። አፈ ታሪክም አይደለም፣ አፈ ታሪክ እውነተኛ ታሪክ ነው። ስለጀ ሚዝ ነው፣ የፈጠራ ታሪክ ነው። ነገራችን ላይ እችን ለማረጋገጥ እፈልጋለሁ። ቀዳማዊ ሚኒሊክ ከሰለሞን ዘር አልመጡም፣ አልመጡም። ይሄ ሰለሞን ንግ ዳይናስቲ የሚባለው አፈጣጠር አብሶሉትሊ ክሪኤሽን ነው። ስለዚህ ንግስተ ሳባም ወደ ሰለሞን አልሄደችም ማለት ነው። እሷ የመናዊት ናት። የመን ንግስትን አተሳ ኢትዮጵያ ንግስት አልቀበልም። ይሄንን የታሪክ ተማሪ ስለሆንኩ ነው። የአዲስ አበባ ዩኒቨርሲቲ ተማሪ ነበርኩ። ይህንን ደግሞ ኖርማሊ አስተማሪዎቻችንን መምህሮቻችንን አስተምረውናል። እኛ በግሌ አጥንቼ የደረስኩበት ብቻ ሳይሆን አሴ ካሪኩለም አዲስ አበባ ዩኒቨርሲቲ ኢት ዎዝ አብሶሉትሊ ሚዝ ነበረ ያ የተደረገው የዛጉዌ ዳይናስቲ ይሄ የአገዎቹ እነ ንጉስ ላሊበላ ስልጣን ሲይዙ እነሱን ለማስወገድ በሚል የኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያንን ለማንቀሳቀስ ተብሎ ነው። በዛን ጊዜ ሪስቶሬሽን ኦፍ ሶሎሞኒክ ዳይናስቲ ብሎ እና ኢኮኖሚ አላቅ 13ኛ ክፍለ ዘመን ላይ ይህንን ነገር ሞብላይዝ አድርጎ አሳና ኢዲዮሎጂ ተጠቅሞ ታግለውበትም ወደ ስልጣን መንበረ ስልጣን የተመለሱት ቀደም ሲል ያጡትን ወንበር ተመልሰው ለማግኘት ዚ ሪስቶሬሽን ሶሎሞኒክ ዳይናስቲ ተብሎ አስራ ሁለት ሰባ ላይ ይኩና መላክ ከተመልሶ እዛ ላይ የገባው ከዛ እስከ አፄ ኃይለሥላሴ ድረስ ያንን መስመር ተከትሎ ነው። እስከ 74 ወይም እስከ 66 ዓመት ድረስ ያ መስመር ዘርን ያሳያል ወይ ጥያቄ ነው። ይህንን ለማለት የፈለግኩት ከዛ ጋር አይደንቲፋይ ለማድረግ ነው። እዛ ውስጥ መስመር ውስጥ የገባ የስልጣን ሌጂትመሲ ይኖረዋል የምል ነው። ሌጂትመሲ ጥያቄ ነው። በኢትዮጵያ እንደምታወቀው፣ ኢትዮጵያ ኮንሰርቬቲቭ ነበር። ሃይማኖትና መንግስት የተያያዘ ነው። በተለ ኦርቶዶክስ ቸርችና መንግስት በጣም የተያያዘ አብር በተለይ በፍትሃ ነገስትም እንዳለ የተቀመጠው ሁለቱ ናቸው ሀገር የሚያስተዳድሩት። ያንን ለጂት ማይዝን ለማድረግ ተብሎ እዛ የነገስታቱ መስመር ውስጥ ይገባሉ። አንዳንዶች ኢቭን ባይሆኑ እንኳ ከዛም እንኳ ባይወለዱ ቱ ሌጂትማይዘር ፓወር ራሳቸውን ከዛ ጋር የማገናኘትና የማመሳሰል ሁኔታ ነበር። ይሄ ማለት አማራ ማለት አይደለም። ከዛም ወደ 19ኛ ክፍለ ዘመን ስንመጣ ደግሞ አንድ ማለት የምፈልገው አለኝ። ወደ ደቡብ የዘመቱ ወደ ኦሮሚያ የዘመቱ የታጠቁ ጠመንጃ ያነገቱ ነፍጠኞች የሚባሉ ነበሩ። ይሄ በተደጋጋሚ ይነሳል። ነፍጠኛ ብለው ብዙ ሰው ለአማራ ነው የሚሰጠው። ነፍጠኛ ማለት አማራ ማለት አይደለም። ነፍጠኛ ማለት ጠመንጃ የታጠቀ ማለት ነው። ጠመንጃ አንጋች ማለት፣ ነፍጥ ማለት ጠመንጃ ማለት ነው እንደምታውቁት። ራሳቸውም ደግሞ ነፍጠኛ ብለው ሰይመው ነው ነፍጠኞች ብለው። ነፍጠኝነትን እንደ እንደ ኩራት የሚወስዱ ቡድኖች ነበሩ። ያ እንግዲህ አፄ ሚኒሊክ ንጉሰ ነገስት ነበር። ሌሎች ከሌሎችም ከነዛ ጋር እየተሰለፉ ወደ ደቡ ዘመቱ ይኖራሉ። እነዚህ ናቸው ሄደው የዛን አካባቢ ህዝብ መሬት ወረው መሬት ይዘው 2 ሺ ጋሻ መሬት ይዘው ህዝቡን አስገብረው ሲኖሩ የነበሩት እነዛን ነው። ህዝቡ ነፍጠኞች የሚላቸው እንጂ የአማራን ህዝብ አይደለም። መልካም አቶ ቆጀላ፣ ይሄ ነገር ተመልሶ ጥያቄ ያነሳለታሉ። በዚህ ላይ የንግስት ሳባ ጉዳይ ላይ ግን አንደኛውን ነገር ማለት ስለፈለግኩ ነው። በእርግጥ ትርክቶች አሉ። የየመናዊት ነች፣ ናይጄሪያዊት ነች፣ ጋናውያንም የኛ ነች ይሏታል። የኢትዮጵያዊነቷ ጉዳይ ግን ማለት ከአክሱማውያንም በፊት በንግስት ሳባም በፊት ነበረችበት የሚባለውም የሰሜን ኢትዮጵያ ክፍልም ጥናቶች ይደረጋሉ። በተደጋጋሚ ማለት ነው። ሳባ እንደ ኢትዮጵያዊነት ነው የሚቀበሏት። አብዛኛው ኢትዮጵያዊም ሳባ እንደ ኢትዮጵያዊነት እንደሚቀበላት ነው እኔ ጋር ያለው ስሜት ማለት ነው። ምናልባት የራሴ ስሜት ሊሆን ይችላል። እርስዎ ግን አሁን የመናየት ነች ሲሉኝ ማለት በትክክል ምን ነው ማስረጃው? ብዙ እንትኖች አሉ። እዛ ውስጥ ከገባን አንወጣውም። ቀኑ ሙሉ ልንውልበት እንችላለን፣ ስለ ታሪክ ውስጥ ከገባ ማለት ነው። የኢትዮጵያ ሕዝብ ሳባን እንደ ኢትዮጵያዊት ወስደዋል። በአብዛኛው ስ አንድ ሁልጊዜ የሚነገር ነገር ለሚወለድ ህፃን የሚነገረው እንደ እውነት ወስዶ ነው የሚሄደው። ሰው እንደ እውነት ተነግሯቸዋል። አንተ ስትወለድ ወላጆች የነገሩን ነው ስታድግ የምትናገረው እንጂ፣ ፋክቱ አይደለም። ፋክቱን ራሴ አጠንተ ደርሰበት አይደለም ይህን ስለ ንግስት ሳባ ስለ ሶሎሞኒክ ዘር ምናምን የመባለውን የአዲስ አበባ ዩኒቨርሲቲ ታሪክ መምህራንን ብጠይቅ በደንብ ያስረዷል። እነ ዶክተር ባህሩ ዘዴ ሌሎችንም አሁን ብታነጋግራቸው ራሳቸው የጻፉት መጽሐፍም ላይ እኮ ንግስት ሳባ እንደ ኢትዮጵያዊ ንግስት ነው ፋክት ኖሯቸው አይደለም አንዳንዶቹ የሚጽፉት አንዳንዶቹ ያንኑ ገልብጠው ነው የሚጽፉት። በነገራችን ላይ ኢትዮጵያ ኢንዱስትሪ ዲስቶርትድ ነው አብዛኛው። ይህንም ይሄም የተደረገው አሁን ያለው ባለስላሴ ጊዜ አይነገርም፣ በደርግ ጊዜ ነው ይሄ ካሪኩለም ሁሉ ተለውጦ፣ ትክክለኛው ታሪክ ትምህርት ስትሰጥ የነበረው እስከማቁ ድረስ ማለት ነው። ልክ እስከ ደርግ እስከምንመጣ ድረስ አንተ እንደምትለው ያትርክት ነው ያለው ከዛ በኋላ ግን ጥናት ሲደረግ እንደዚ አይነት ነገር እንደሌለ በግልጽ ነበር ሲያስተዋው። እኔ ከደርግ በኋላ የተማርኩ ነኝ። ምሳሌ ትምህርት ቤት ሂስትሪ ስማር ከደርግ በኋላ የተማርኩ ነኝ። እና ይህን ነገር ተምረ ያለውኝ፣ ዝም ብዬ ለመከራከር ብዬ አይደለም ማነሳለሁ። ስህተቶች ካሉ ማለት የንግስተ ሳባ ጉዳይ እንደ ኢትዮጵያዊነት ተወስዶ ምሳሌ የኢትዮጵያ አየር መንገድ ሲያስተዋውቀው እሰማለሁ፣ የሳባ ሀገር፣ የሳባ ምድር ብሎ ማለት ነው። የተለያዩ ተቋማት፣ የቱሪዝም ድርጅቶች ሲያስተዋውቁት እሰማለሁ በአሁኑ ሰዓት ራሱ እርስኦ በሚነግሩኝ ከዚህ በፊትም ባለ በሩመር ደረጃ የተለያዩ ሀገራት የሚጠይቁት ደረጃ ይሄ ነገር ካለ ለምንድን ነው ወደ ትክክለኛው መስመር የማይመጣው? ስተትም ከሆነ ስተት ነው፣ ትክክል ከሆነም ትክክል ነው ማይባለው። ይሄ እኮ ነው። አሁን መግባባት ያስፈልጋል የምንለው አንዱ በታሪክ መግባባት ያስፈልጋል የምንለው ለዚህ ነው። እኔ እናንተ አሁን እዚህ ቁጭ ብለን ስለ ሳባ ብናወራ ምንም የምንቀይረው ነገር የለም፣ ብቻችን ታሪኩን መቀየር አንችልም፣ ግን መተማመን አለብን በታሪክ